ሰላም ሰላም እንደምናችሁ። ውድ የቻናላችን ቤተሰቦች ሰቦች በእያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች በጋራ አብረን የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ቻናል ሲሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ። ዛሬ የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆን ማለት ነው። ከእኔ ጋር አብራችሁ እያነበባችሁ እስከ መጨረሻ አብራችሁ ይቆዩ። በመጀመሪያ ፊደል ፊደሉን አነብላችኋለሁ። ከዛ ደግሞ ቃሉን ባንድ ላይ እያደረጉ አነብላችኋለሁ። አሁን አብረን እያነበብንን እንቀጥል። ኦኬ ከዚህ ላይ የመጀመሪያው ቃል ምንላል ሳ ሰመራ ይላል። ሰመራ የሚለውን ስና የሰመራ ከሰ ቤተሰቦች የመጀመሪያ ፊደል ነው። መከመ ቤተሰቦች የመጀመሪያ ፊደል፣ ረከረ ቤተሰቦች የመጀመሪያ ፊደል። እነዚህም ፌደራቶች ስራ ተባለ ድረን ስናነባቸው ሰመራ ሰመራ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ቀለም ቀለም ይላል። ቀለም የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከለ ቤተሰቦች የመጀመሪያ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደረደረን ስናነባቸው ቀለም ቀለም የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? አንበሳ አንበሳ ይላል። አንበሳ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ሳ ከሰቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስራት ባለ መልክ ደረን ስናነባቸው አ ን በሳ አን በሳ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል ጠቅላላ ጠቅላላ ይላል። ጠቅላላ የሚለውን ስናይ ጠማለ ከቤተሰቦች የመጀመሪያ ፊደል ነው። ቅ ከቀ ቤተሰቦች ስድስተኛ ፊደል፣ ላ ከለ ቤተሰቦች አራተኛ ፊደል። በተመሳሳይ ላ ከለ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ውስጥ ስራት ባለ መሮሄደን ስናንባቸው ጠቅላላ ጠቅላላ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደግሞ ከዚህ ላይ የሚላል በረከት በረከት ይላል። በረከት የሚለውን ስናይ በማለ ከቤተሰቦች የመጀመሪያ ልብስ ነው። ማረ ከቤተሰቦች የመጀመሪያ ድምፅ፣ ከቤተሰቦች የመጀመሪያ ድምፅ፣ ት ከቤተሰቦች የመጀመሪያ ድምፅ። እነዚህን ድምፆች ስርዓት ባለመት ለንድርም ስናነባቸው በረከት በረከት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? መስፍን መስፍን ይላል። መስፍን የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ድምፅ ነው። ስ ከቤተሰቦች ስድስተኛ ድምፅ፣ ፍ ከቤተሰቦች ስድስተኛ ድምፅ ን ከነ ቤተሰቦች ስድስተኛ ድምፅ እነዚህን ንብፆች ስራ ተባለ መሩፍ ደደም ስናነባቸው መስፍን መስፍን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ስጦታ ስጦታ ይላል። ስጦታ የሚለው ስና ስ ማለት ከሰ ቤተሰቦች ስድስተኛ ፊደል ነው። ጦ ከጠ ቤተሰቦች የመጨረሻ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህን ፊደላቶች ስራ ተባለ መሩፍ ደደም ስናነባቸው ስጦታ ስጦታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚ ለሚልል ቋጣሪ ቋጣሪ ይላል። ቋጣሪ ስና ቋማ ለ ከቀ ቤተሰቦች የመጨረሻ ወይም ስምንተኛ ደረጃ ላይ የሚገኘው ወይም ይህ ቋ የሚባለው ፊደል ዲቃላ ውስብስብ ፊደል ይባላል። ከሁለት ፊደላቶች ተዳቅሎ የመጣ ፊደል ነው። ከቀ ቤተሰቦች ከሁለተኛ ከቁና ከወቤተሰቦች ከአራተኛው ከዋ ጋር ተዳቅሎ የመጣ ዲቃላ ወይም ውስብስብ ፊደል ማለት ነው። ጣ ደግሞ ከጠ ቤተሰቦች አራተኛ ፊደል፣ ሪ ከራይ ቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስራ ተባለ መረዳ ስናነባቸው ቋ ጣ ሪ ቋጣሪ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ የሚልል ፍንዳ ታ ፍንዳታ ይላል። ፍንዳታ የሚለው ስና ፌ ማለት ከፌ ቤተሰቦች ስድስተኛ ድምፅ ነው። ን ከነ ቤተሰቦች ስድስተኛ ድምፅ፣ ዳ ከነ ቤተሰቦች አራተኛ ድምፅ፣ ታ ከነ ቤተሰቦች አራተኛ ድምፅ እነዚህን ድምፆች ስርዓት ባለ መርዶደን ስናነባቸው ፍንዳታ ፍንዳታ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል ወ ላ ን ሳ ወላንሳ ይላል። ወላንሳ የሚለው ስና ወማለ ከወ ቤተሰቦች የመጀመሪያ ድምፅ ነው። ላ ከላ ቤተሰቦች አራተኛ ድምፅ፣ ን ከነ ቤተሰቦች ስድስተኛ ድምፅ፣ ሳ ከ ቤተሰቦች አራተኛ ድምፅ። እነዚህን ድምፆች ስርዓት ባለ መርዶደን ስናነባቸው ወ ላ ን ሳ ወላንሳ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለምንል ደበቀች ደበቀች ላል ደበቀች የሚለው ስለ ደማር ከደ ቤተሰቦች የመጀመሪያ ድምፅ ነው። በከቤተሰቦች የመጀመሪያ ድምፅ ቀ ከቤተሰቦች የመጀመሪያ ድምፅ ች ከ ቤተሰቦች ስድስተኛ ድምፅ እነዚህን ድምፆች ስራ ተፈለመርክ ደርድረን ስናነባቸው ደበቀች ደበቀች የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል ነቀሰች ነቀሰች ይችላል። ነቀሰች የሚለው ስለ ማለት ከነቤተሰቦች የመጀመሪያ ድምፅ ነው። ቀቀ ቤተሰቦች የመጀመሪያ ድምፅ ሳ ከሰ ቤተሰቦች የመጀመሪያ ድምፅ ች ከቸ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ፌደራቶች ስርዓት ባለው መደርደር ስናነባቸው ነቀሰች ነቀሰች የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለሚላል ዳርቻ ዳርቻ ይላል። ዳርቻ የሚለውን ስናይ ዳማለከደ ቤተሰቦች አራተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ቻ ከቸ ቤተሰቦች አራተኛ ፊደል። እነዚህም ፌደራቶች ስርዓት ባለ መክሎ ድረስ እናነባቸው ዳርቻ ዳርቻ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚ ላይ ቁልፍ ቁልፍ ይላል። ቁልፍ የሚለው ስናይ ቁማለ ከቀ ቤተሰቦች ሁለተኛ ፊደል ነው። ልከለ ቤተሰቦች ስድስተኛ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለ መክነ ድረን ስናነባቸው ቁልፍ ቁልፍ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደረጃ ደግሞ ከዚህ ላይ ምላል ከድር ከድር ይላል። ከድር የሚለውን ስናይ ከማለ ከቤተሰቦች የመጀመሪያ ፊደል ነው ድ ከደቤተሰቦች ስድስተኛ ፊደል ር ከደቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለ መርክ ደደረን ስናነባቸው ከድር ከድር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምላል ነ ጥብ ይላል። ነጥብ የሚለውን ስና ነ ከቤተሰቦች ለመጀመሪያ ፊደል ነው፣ ጥ ከጠ ቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህን ፌደራቶች ስራት ባሉ ደረን ስናነባቸው ነጥብ ነጥብ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚ ለሚላል ምላሽ ምላሽ ይላል። ምላሽ የሚለው ስናይ የሚማለ ከመ ቤተሰቦች ስድስተኛ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ሽ ከሸ ቤተሰቦች ስድስተኛ ፊደል። እነዚህ ፌደራቶች ስራ ተባለ መደረን ስናነባቸው ምላሽ ምላሽ የሚለውን ቃል ማግኘት እንችላለን። ቀጣይ ደረጃ ደግሞ ከዚ ላይ ጀበና ጀበና ይላል። ጀበና የሚለው ስናይ ጀ ማለ ከጀ ቤተሰቦች የመጀመሪያ ፊደል ነው። በከ ቤተሰቦች የመጀመሪያ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፌደራቶች ስራ ተባለ መደረን ስናነባቸው ጀበና ጀበና የሚለውን ቃል ይሰጠናል ማለት ነው። በቀጣ ደረጃ ደግሞ ከዚህ ለሚዳል ቅልቅል ቅልቅል ይላል። ቅልቅል የምስና የቅ ማለ ከቀ ቤተሰቦች ቤተሰቦች ስድስተኛ ፊደል ነው። ልክ ከለ ቤተሰቦች ስድስተኛ ፊደል። ቅ በተመሳሳይ ቀ ቤተሰቦች ስድስተኛ ፊደል፣ ልክ ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለ መደደረን ስናነባቸው ቅልቅል ቅልቅል የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ የሚልል ጣፋር ጣፋር ይላል። ጣፋር የሚለውን ስና ጠማለ ከጠ ቤተሰቦች የመጀመሪያ ፊደል ነው። ፈ ከፈ ቤተሰቦች የመጀመሪያ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራ ተባለ መንደን ስናነባቸው ጣፋር ጣፋር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ የሚልል ፍርፍር ፍርፍር ይላል። ፍርፍር የሚለውን ስና የፌማለ ከፈ ቤተሰቦች ስድስተኛ ፊደል ነው ር ከረቤተሰቦች ስድስተኛ ፊደል ፍ ከፋ ቤተሰቦች ስድስተኛ ፊደል ር ከረቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስራት ፋለ መደርን ስናለባቸው ፍርፍር ፍርፍር የሚለውን ቃል ማግኘት እንችላለን በቀጣይ ደረጃ ከዚህ ላይ ዘሪሁን ዘሪሁን ይላል ዘሪሁን የሚለውን ስናይ ዘ ማለት ከዚ ቤተሰቦች መጀመሪያ ፊደል ነው ሪ ከረቤተሰቦች ሶስተኛ ፊደል ሁ ከአቤተሰቦች ሁለተኛ ፊደል ን ከነቤተሰቦች ስድስተኛ ፊደል እነዚህም ፊደላት ስርዓት ባለ ብረት ስናንባቸው ዘሪሁን ዘሪሁን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ቅ ጠ ል ቅጠል ይላል። ቅጠል የሚለውን ስናይ ቅ ማለት ከቀ ቤተሰቦች ስድስተኛ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ስርዓት ባለ ብረት ስናንባቸው ቅጠል የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል የመን የመን ይላል። የመን የሚለውን ስና የማለ ከየቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላት ውስጥ ስራት ባለመደደር ስናነባቸው የመን የመን የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ፣ እንደዚህ እያደረጋችሁ እያነበባችሁ እስከሚገባችሁ ድረስ ካነበባችሁ በኋላ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። እንዲህ እያደረጋችሁ እስከ መጨረሻው ቪዲዮን ካያችሁ በኋላ ደግሞ እየደጋገማችሁ እስከሚገባቸው ድረስ ታዩና ከዛ ደግሞ እያቆማችሁ እየጻፋችሁ ተለማመዱ። በጣም ለእናንተ የድረስነትን ይፈጥርላቸዋል ማለት ነው። እያደረጋችሁ ተለማመዱ። ዛሬ የዘላቸው የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻቸው ቪዲዮን ላይክ፣ ሸር ና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ የምትፈልጉ ታይ ላይ በማስቀምጥላችሁ ስል ቁጥር በዜሮ ዘጠኝ 1800 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ይችላሉ ማለት ነው። ዛሬ ይዘላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።